ዛሬ መጣ። ቁሚ የሰማሽ ነው። እውነት ነው። ነይ ይዙ ኢየሱስ ጌታ። ውሸት ሆኖ ይሸጣ። ክብር ለእግዚአብሔር። እግዚአብሔር የሚናገርሽን ስሚ። ኢየሱስ ጌታ። አንቺን ማለት ነው። የሰማሽ ነው። እህቴ፣ እየተዋጋሽ ያለ እባብ ማለ እባብ በቀን የለም በሌሊት እየመጣ የሚያስጨንቅሽ እንደዚህ ልኮኝ ነው። እንደዚህ ልኮኝ ነው። ልኮኝ ነው። አላውቅም የሚልሽ እባብ ዛሬ ይቀጣል። በእናትሽና በአባትሽ ዘር ማንዘር ጀርባ ወደ አንቺ የሚላክ እባብ ዛሬ ዛሬ ይመጣል፣ ዛሬ ይመጣል በለው። እራስሽን ይይዝሻል። ልክ ነው። እራስሽን አዎ፣ አሁን ችግር የለም። እራስሽን ይይዝሻል። ጭንቅላትሽን በኃይል ይይዛል፣ ይሞገትሻል። ዛሬ ለቆ ይሄዳል። ይሄጂ በቃ ሀገር ለቀሽ ጥፊ ይልሻል። ሂጂ የሚልሽ ዛሬ እሱ ይሄዳል። አሜን። መለኮታዊ ንግግር ነው ነው የምናገረ። ቅድም የነበረው ሂድ የሚልሽ ዛሬ ደንቅጦ ይሄዳል፣ ይላል አሜን። ይሄዳል። አንዳንዴ ያስለቅስሻል፣ ያስለቅሽሻል፣ በኃይል ያስለቅቅሻል። ተደብቀሽ ታለቅሻለሽ፣ ተደብቀሽ በጣም ነው የምታለቅሺው። በቃ በቃ በጣም ያስለቅቅሽሻል። እስከ መቼ ነው ከዚህ ነገር እኔ የምወጣው ትያለሽ። እሺ እናንተ አሁን ዛሬ እሱን ማሰናበት ነው መታረክሽ። በጊዜ አለ እስከ መቼ ነው እኔ እሱን እንደዚህ እንትን የሚል እንደዚህ የሚወጫወትብኝ? ዛሬ ማታ እንጅ ትጫወጭበታል። ዛሬ ለአንዴና ለመጨረጫ ጊዜ ለቆጭ፣ እርግጠኛ ይለቀቅ፣ እርግጠኛ በኢየሱስ ክርስቶስ። አንድ ሰው ከኋላ አንድ ሰው ከኋላ በክርስቶስ ኢየሱስ ስም ከኋላ ሁን እንዲ ያዘኝ በጌታ ስም ለቃት በጌታ በየሱስም ለቃት፣ ሂድ ሂድ! በየሱስም አስለቀቃለሁ ዛሬ፣ ሂድ አንተ የእባብ መንፈስ! እግሯን እያስ እግሮቿን እያስ ጭንቅላቷን እያስ

አንቺን የሚያሰቃየውን ዛሬ አንቺ ታሰቃየዋል። በክርስቶስ ኢየሱስም ዛሬ የበቀልን ቅባት ከባዎች ማራባሻ ኢየሱስ ጌታ አሜን። ዛሬ መጨረሻ አንቀባልይ ተመቷል ዛሬ

ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው አለ። መልካም ነው እግዚአብሔር። ምንድን ነው መሳሪ? አዎ በደንብ ስሚ ስራ እንዳሰሪ በብዙ በላት አለ። እየታገለች ስለ ስራ መጸለይ ያለ አሜን ትልቅ ነገር እያላት ይለኛል። ትንሽ ቦታ ያስቀመጣል። ጠላቷ ዛሬ ተመጣ አለ እግዚአብሔር። እኮ ሚናገር አይደለም እንዴ? አንቺ በነገሮችሽ ላይ እንዲፈርድልሽ ነው እግዚአብሔርን ነው የጠየቅሽው። እግዚአብሔር ሆይ አንተ የልቤን ታውቃለህ፣ ለናርሽ በላት ይለኛል ጌታ። እግዚአብሔር እሱ ነው ማነ እየተናገርሽ አለ። እንደዚህ አይነት ጠላት ዛሬ ተመተዋል። እናትሽ አሉ እ ከዚ ከእናትሽ ዘር አረግ በላት ይለኛ አይደሉ። ከእናትሽ ዘር አረግ ገመዱን እየዘረጋ አልፎ ለአንቺ የሚመጣ ጠላትሽ ዛሬ ተመታ በላት። እኔ አላውቅም። እግዚአብሔር ዛሬ ተመታ፣ በራታ ተመታ። ብዙ ነገር ትሞክሪያለሽ። እውነት ነው፣ እውነት ነው። ዛሬ ዛሬ እርግጠኛ ነኝ። ዛሬ ሞገስ ታገኛለህ፣ ይሁንልሽ። ክብር ለጌታ ይሁን። ሞገስ ነኝ ምንድኔ ይሁንልኝ? ሞገስ ነው። ኢየሱስ ጌታ። ለምንድነው ይህን ያፈሰስኩብሽ መሰለሽ? አንቺ ብዙ ነገር ትሰሪያለሽ፣ ትለፊ ያለሽ፣ ትደክሚያለሽ። ነገር ግን ማንም ያንቺን ነገር አይቀበልም፣ ማንም ያንቺን አይቀበልም። ግራ ይገባሽ። አገዛ የደረሳ ከልብ ነው። ምሰሪ፣ እንዲህ አይነት ጥላትሽ ዛሬ ተመተዋል። ከዛ እግዚአብሔር እንዲበላታ በቅርብ በር ከፍትልሻለሁ አለው ይሁንልሽ። አሜን። ከዛ ደግሞ አሁን የምትፈልጊው አንቺ ከዛ ውጭ የሆነ በር ነው የምትፈልጊው። በላታ ላይ ከዛ አይደለም። አሁን ተመልሰች እንደዚ አይነት ነገር አለ መስራት ፈልጊው። አሜን። ለየት ወደ አለ ክብር እግዚአብሔር ያስገባሻል በቅርብ። ለአንቺ ምስጋና ክብር ነው አለ። አሜን። ይሁንልሽ። ማነው ያመጣሽው? አንቺ ነሽ ያመጣሽው። የት ነው የምታውቂያት? ጓደኛሽ ነው ችርች በጣም ደስ ያለው ጋብዘሽው፣ መጣቻቸው፣ አገኘሽ። እግዚአብሔር ጸሎትሽ ነው የመጣሽው። በዚህ ነው የጸለሽው። እግዚአብሔር ጸሎትሽን ሰምቷል። ባለቤትሽ ምን

ነ ወደኋላ ደረ ይላ ከሁሉ ፊተኛ ነገ ነግ ሁሉ ወደኋላ ሆኖ ያገኝ ያሳጣሽን ነገር ሁሉ እግዚአብሔር ያስመልሳል። እንዲ በላታለ ይመለስላታል። ነገሯ ይመለሳል ይለኝ፣ ነገሯ ይመለሳል ይለኝ፣ ነገርሽ ይመለሳል። አሜን። ይችላል ኢየሱስ ክርስቶስ ጌታ፣ ሀሌሉያ ሴት ልጅ አለሽ፣ ሁለት ምን? ሴት ልጅ ወንድ ልጅ ትወልጃለሽ። ሶስተኛ ወንድ ነው። አሜን። በዛ ቀን የደስታ ጊዜሽ ደርሷል። እውነት ያደርገዋል! ያደርገዋል። ሶስተኛ ያለው ነው። አሜን። በዛ ሰዓት ደስታ ነው። ወደ ስልክ ስራ ትገቢያለሽ። የተወሰደብሽ ምርኮ ይመለሳል። አሜን።

አሜ በቅርብ ምርኮሽ ይዘሽ ከች አሜ ከምርኮ በኋላ ደግሞ ወንድ ወንድ ልጅ ይዘሽ በረከቱ ከች ወደ አዲስ ቤት ተወጫለሽ። አሁን ካለሽበት ጠባብ ቤት ወጥተሽ ወደ አዲስ አሜን አሜን። ኮንዶሚኒየም ይሁንልሽ፣ ሪል ስቴት ይሆንልሽ።